ኦኬ ምን ይላል የሐጅ ጉዞ ለማድረግ፣ የሐጅ ጉዞ ለማድረግ የቃሉ ፍቺ ምን ይላል? ፍቺ ሐጅ ማድረግ፣ ሐጅ ማድረግ ወዴት ነው ይሄ ሐጅ የሚደረገው? ወደ ኢየሩሳሌም ነው ወይ አአ እዛ ወረደ ብለን እንመልከታው፣ ወረደ ብለን እንመልከታው። ይሄ ሐጅ ወዴት ነው የሚደረገው? ያ ጅምዓ ይሄ ሐጅ ወዴት ነው የሚደረገው? ያውና ጌታ ሰው አንድ ይሄን ቃል አንብባ ምን ይላል? እዚህ ጋር ወደ ጌታ ሰው አንብባ እስኪ ምን ትላለች? መካ ወደ መካ ሐጅ አድርግ። አይደለም አይደለ? ዘመን ይባረክ። ያውና ጌታ ሰው ስለዚህ፣ ቀጥታ እዚህ ጋር ምን አደረግባችሁ? ሲሸውዳችሁ፣ በዓል አክብሩ ብሎ ነው ከሀገር ያስወጣቸው ሙሴና አሮን ይላሉ ወደ ምድረ በዳ ሂደው የስንት የሶስት ቀን ጉዞ እንደሆነ ይገልጻል። እዚህ ጋር የሚገርማችሁ ማለት ነው ወረድ ብሎ የሶስት ቀን ጉዞ ቦታች አለ ምን ይላቸዋል? እርሱም የእብራውያን አምላክ ተገናኝ፣ ቸነፈር ወይም ሰይፍ እንዳይገልጥብን የሶስት ቀን መንገድ በምድረ በዳ እንሂድ።

አብርሃም ይስቅ እስማኤል የአብርሃም ዝርያ ሁሉ የራሳቸውን አገር መቀመጫቸውን አቶ በግብፅ አገር ላይ የኖሩትና ከአራት መቶ ዓመት በኋላ ወደ አገራቸው ወደ ካናን አሁን አንተ እንደምትለው ተመልሶ ጥንት የነበሩ ካናናውያን ነበሩበትን አገር አብርሃም ከኡር ካናናውያን አገር ከወጣ በኋላ እዛ አገር ላይ ኖሮ ከዛ በኋላ እዛ መስዋ አድርጎ መስዋዕቱን ሰርቶ ከኖራ በኋላ እሱ የወለዳቸው ልጆች እና ያዕቆብ ዝርያ ሰባ አምስት ሰዎች ወደ ግብፅ ሄዶ ተመልሶ አብርሃም ወደ ነበረበት ወደ ከናን ምድር እንደተመለሱ ቢያሳይ ነው። ይሄ ምዕራፍ አምስት ላይ የምናገረው ይሄ ቦታ ቅድምት ላይ አሁን አረቦች ብለህ የምትናገረው ወይም ሀጅ ብለህ የምትናገርበት አገር ቀደም ብሎ የአብርሃም አገር ነበረው። አብርሃም ግን እዛው ኖሮ እዛው የሞተበት ነገር ግን ይስሐቅና ያዕቆብና ልጆቹ ወደ ግብፅ ሄዶ ተመልሶ የገቡበት አገር እኛ መጽሐፍ ላይ ማል በዕብራይስጥ መካ ይለዋል። በእርግጥ እኔም አይቼዋለሁ፣ አንተ መሳይተዋል። ግን ያ አገር አሁን በእርግጠኝነት አብርሃም ዝርያ ነው ያሉት የአብርሃም ዝርያ በዛ ቦታ ሆናሉ ወይ መካ ነው ያልከው? ስመኛ አየን፣ አየንበት እኮ በእብራይስት መካ ይለዋል ያልከው፣ የቱን ነው አሁን? አልክበት ስፍራ መከረል ቦታ ነው የሚለው ማለት ነበር ነበር ያለ ስመኛ፣ መጀመሪያ እኛ አሁንም መጀመሪያ በደንቱ ላይ አረቦች መሬት የአረቦች መሬት የእስማኤል መሬት የኢያቡሰውያን መሬት የፈሬዛውያን መሬት ስመኛ የካናያን መሬት ነው። አገሩ የካናያን የእየቡሰውያን የፈሬዛውያን አገር ነው። እስራኤላውያን ደግሞ ተመልሶ ወደ አገራቸው ሲገቡ ስሙን ኢየሩሳሌም ብሎ ስመውቶታል። እሽ ይሄኛውን አገላለጽ በይብራስጡስኔድ መካ ብለኖ ስኒ አጣላም

አሁን ኢየሩሳሌም ነው አላልክም እንዴ? በእርግጥ ኢየሩሳሌም አይደለም ማለት ያንቺ ያንቺ ነብይ ያጥራ ኢየሩሳሌም ነው። አብርሃምና አብርሃምና ይስሐቅ የገቡበት አገር ኢየሩሳሌም ነው። አሁን ልክድ አልችልም እኮ ነው። አብርሃምና አብርሃም አልገባም። ያዕቆብ ዝርያ የገባበት አገር ኢየሩሳሌም ነው። እሺ ጨረስክ? ግዴታ እስራኤል ያለው ፊታቸውን መልሶ የሚሰግዱት ወደ ኢየሩሳሌም ነው። እሺ ጨረስክ? አልጨረስኩም። ቆይ ለምን ጣልቃ ይገባል? እስራኤላውያንም ወደ ፊታቸውን መልሶ የሚሰግዱት ወደ ኢየሩሳሌም ነው። አብርሃም አልሰገደበትም፣ እዛ ቦታ መስዋዕት አድርጎታል። እሱ ሞቷል፣ ተቀብሯል፣ እዛው አካባቢ የኢሳቅ ዝርያ ወደ ያዕቆብ ዘር 75 ሰዎች ወደ ከግብፅ ምድር ወደ ወደ እስራኤል ወደ ወደ ወደ ኢየሩሳሌም ሲመለሱ ፊታቸውን አድርጎም የሩበት ሀገር እዛ ሀገር ነው። ሲበተኑ የሚሰግዱት ወደዛ ነው፣ ኢየሩሳሌም ስለዚህ አሁን ጥንት ላይ ስንሄድ ጥንት ላይ ስንሄድ፣ ግብፃውያንን ለቆ ወደ አገራቸው ሳይመለስ ያ ስፍራ የአረቦች ወይም የካናናውያን ካናናውያን የቡሰውያን ይያቡሰው የሚባል ፈሬዘውያን ዝርሮች ነበርበት። ስለሆነ በዚያ አንግል ስትሄድ ምናልባት ስፍራው መካኑ ነው ልትል ትችላለህ። በዛ ያዘው እሱ እሱም ያጣላ ጉዳይ አይደለም። እኔ ዋና ጥያቄ እሱ አይደለም።

እሺ ዮኒ፣ ጸጋና ሰላም ይብዛል። ሰላም አለይኩም። እሱ አለይኩም ሰላም። እንዴት ነው? አለን፣ አልሐምዱሊላ። ለእኔ ነው። አዎ፣ አንድ ሶስት ጥያቄዎች አሉኝ። አንደኛው ምንድን ነው ተኝተን ጀናባ ብንሆንና ጠዋት ለፈጀር ሰላት ስንነሳ ምናምን ውሃ ባይኖር እና ግን አሁን ለምሳሌ ውዱ ማድረጊያ ውሃ ምናምን ትንሽ ውሃ ቢኖረን እንዴት ነው የምናደርገው? እሺ፣ ሙሉ ሻወር የማያስወሰደህ ከሆነ ተየሙም ታደርጋለ። ያው ውሃ ትንሽ ከሆነ ሰዎች የሚጠጡት መጠጥ ውሃ ሊያስፈልጋቸው ይችላል። ያንን ለዛ እና ተየሙም ታደርጋለ።

ታጠቡ ብሎ ሻወር ወሰዱ ብሎ ውሃ ከሌለስ መፍትሄ ሊያደርግ ነው። አላ ወኢን ኩንቱም መርባ፣ ከታመማችሁስ። ለምሳሌ ሰውየው ታሟል፣ ቁስል አለበትን፣ በል ጀናባ ሆነ። ይህ ሰው ቢታጠብ፣ ሻወር ሰውነቱ ላይ ውሃ ከነካው ሌላ ጉዳት ሊደርስበት ነው። ለዚህ መፍትሄ ሊያደርግ ነው። አላ ወኢን ኩንቱም መርባ አለ፣ ከታመማችሁ አለ፣ አው አላ ሰፈሪን፣ ወይም ጉዞ ላይ ከሆናችሁ ወይም ሰፈር ላይ የሆነ ቦታ ወጣ፣ ውሃ የሌለበት አካባቢ ሆንክ፣ የዛኔስ

በንጹህ አፈር የምታደርገው የወዱ ስርዓት ተይሞም ተብሎ ይጠራል። ጀናባንስ በዚያው መልክ ነው የምናደርገው። ለውዱና ለጀናባ የምናደርገው ስርዓት አንድ አይነት የተይሞም ስርዓት ነው። ሆን ፈምሰሑ ቢውጁሂኩም ወአይዲኩም አለ። በእርሱም በዚህ በአፈር ፊታችሁንና እጆቻችሁን አብሶ አለ አያቸው። እንዴት ነው ማለት ነው? ቢስሚላህ ትሉና በመዳፋችሁን እንደዚህ መሬቱን ንጹህ አፈር

እግር ያስፈልግም፣ ችግር የለም። ከሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም በእርሳቸው ጊዜ ሶሓቦች የሆነ ቦታ ወጣ ብለው ነበር። አብረዋቸው አልነበሩም። ነቢያችን ሰለላሁ ዐለይሂ ወሰለም የዛን የሶሐቦች የተማሩት ስለ ውዱእ አደራረግ ቴሙ ነበር የተማሩት ስለ ጀናባ ቴሙ አልተማሩም ነበር፣ አልደረሳቸውም ሳ እንደ አጋጣሚ ከሶሐቦች መካከል አንደኛው ጀናባ ሆ እቤት ሄጄ ሻወር እስከወሰድ ብል ፀሐይ ሊወጣበት ነው፣ ሶላቱ ሊያልፍ ነው እዚህ ሸዋር እንዳይወሰድ። ስለዚህ ምን አደረገ? ይሄ ሰሃባ ተይሙም አደረገ። ተይሙም ግን እንዴት ነው ያደረገው? የተማሩት ስለምንድን ነው ብያ? ስለ ውዱ አደራረግ ተይሙም ነበር ቅድም እንዳሳየዋቸው፣ ስለ ጀናባ ትጥበት እንዴት እንደሚፀዱ የዛኒ አልተማሩም ነበር ገና። ስለዚህ ምን ብሎ አሰበ? ቅያስ አደረገ ይሄ ሰሃባ ነቢያችን ሰለላሁ ዐለይሂ ወሰለም ውዱ ለማድረግ ተየሙም ሲያስተምሩን ፊታችሁንና መዳፋችሁን አብሱ ብለው ካስተማሩ ለጀናባ ትጥመ ከሆነ ደግሞ ምናልባት ሙሉ ሰውነትን አፈር ሊነካ ይገባል ማለት ነው ብሎ አሰበና፣ በአፈሩ ላይ ሄደው ተንከባለለ፣ ሙሉ ሰውነቱን አፈር እንዲነካው ዘንድ። ከዚያ ሰገደ። ከሰገደን በኋላ ነቢያችን ስለ ላ ለ ስለም ጋር በሄዱ ጊዜ ጠየቃቸው፣ ያደረገውንም ነገራቸው። ጀናባ ሆንኩኝ፣ እርስዎ ያስተማሩን ደግሞ ወዱ ለማድረግ ፊትና መዳፍን ያብሱ ነበር ያላችሁ። ነገር ግን ከጀናባ ከሆነ ሙሉ ሰውነትን መንካት አለበት አፈር ማለት ነው ብዬ በዛ ያሳስቤ

ነገር ስለሚመስለው እንዴት ነው? ጣናልጅን ማለት ልክ እንደ ሰው ነው። ሰው ኃጢአት እንደሚያደርግ ሰውን እንደሚበድል ጅንም የሚበድል ነው፣ ኃጢአትን የሚያደርግ ነው። ልክ እንደኛ ነፃ ምርጫ ፈቃድ የተሰጣቸው ናቸው። ከኛ ከሰዎች አለ አይደል እንደይ ሌላን የሚበድል ከዛ ልክ ልክ እንዲሁ ከጅኖችም አለ። ያን ነገር አላህ ስብሃነሁ ወተዓላ ይቀጣቸዋል ወይ በሚያደርጉት ነገር? አዎ ይቀጣቸዋል፣ ነገ የትንሳኤ ቀን

ይሄ ሀ ሁዋ ልመክሮህ ይሄ የተጠላ ነው። አሰላሙ አለይኩም ውሶ አይኩም ሰላም። እኔ ሙስሊም ነኝ። ይቅርታ ግን በጓደኛ ስልክ ገብቼ ነው እ ብዙም እንትን አለለም። ጥያቄ ነበር የልጠይቅህ ብዬ ነው። ኦኬ ወደዚህ ስመጣ ማለት ነው በአስራ አምስት ሺ ብር ተበብዬ ነበረ የመጣው። ከዛ ቤዛዬ ሲመጣ 25 ነው ያልኩሽ ብሎ ቢያለኝ ቤዛሽን አልሰጥም ብሎ ቢያለኝ ማለት ነው ከዛ ሰርቼ ከፍለሃለሁ ብዬ ወላሂ ብዬ ተቀብዬው ነበር የመጣሁኝ። አሁን እዚህ ከመጣሁ ባለቤቴ ላይ እየደወለ 3 የደውሎ እንዴት ብሬን አሰጡኝም እያለ አለ። ግን ቃሉን ያፈረሰ እሱ ነው ሪካርድ ብናሰማው ራሱ አላምን አለ እኔ አይደለሁም ብሎ ማለት ነው። እና ያኔ ሰርታ ተሰጥሃለሽ ምናምን ብሎ ነበረ ቤዛዬን ተቀበል ነው ማለት ነው። አሁን የመስጠት ግዴታ አለብኝ ወይስ እንዴት ነው? ስለምን ቤዛ ነው የምታወሪው? ል አገኝ ዘቆሽ የመጣሁበት ወደዚህ ስመጣ በአስራ አምስት ሺህ ተበብለን ከዛ ቤዛይ ከመጣ በኋላ ሀያ አምስት ነው ያልኩሽ ብሎ ከዳኝ እምቢ አለ ማለት ነው አልበለዚህ፣ አልሰጥሽም አለኝ ከዛ ህጄ ሰርቼ ከፍለሃለሁ በቃ ብዬ ተቀበልኩት ማለት ነው። እውነት ነው። እሺ እና እኔ ከመጣሁኝ ወዲህም እንዴት አትልኩልኝም እያለ ባለቤቴ ላይ ደወለ እና ሪካርዱ ነበር። በ15 እየተበባል ነው ስልኳ፣ አጋጣሚ ሪካርድ ያደርግ ነበር። ያንን ብናሰማው እኔ አይደለሁም ብሎ ካደ። አሁን ታዲያ 10 ሺህ ብርን እኔ መስጠት አለብኝ ወይስ እንዴት ነው? ነው የኔ ጥያቄ። ሐራም ይሆንብኛል ወይ? ዝም ብለው ነው። በውላችሁ ነው። ውላችሁ፣ ለመጀመሪያ ስትመጪ ጊዜ በተዋላችሁበት ውል ነው። ነቢያችን ሰለላሁ ዐለይሂ ወሰለም አልሙስሊሙና ዐለይሂ ወሰለም ሙስሊሞች በውላቸው ይገኛሉ አለ። ከተዋላቸው ከሆነ ሰው ጋር እዚያ ላይ ያንን በውሉ መሰረት ነው የምትከፊ። ተጨማሪውን አትከፊ እኮ መጀመሪያማ ውላችን በአስራ አምስት ነው ያለኝ። ያው በኋላ ጨምሬ ስላለኝ ነው እንጂ በአጋጣሚ ነው በይዘው የመጣ መጨመር አለብሽ አለኝ። ምን አለ? ከዚያ በኋላ ውል ቀየራችሁ? እንደ አልቀየርንም። ያው እኔ ሰርቼ ከፍለሃለሁ ብዬ ነው የሰጠሁት ማለት ነው። ምክንያቱም እምቢ አለ። ሪካርዱን ባሰማው እኔ አደለሁም ብሎ እምቢ አለ። ትዩላችሁ በሁለት ሰዎች መካከል ያለ ጥፋት ከሆነ በእውነተኛውን ነገር ተናገሩ፣ ወይንም ሁለቱን አካል አደራ። እኔ እዚህ እንደምሰማ ነው የምንመልስላችሁ። አላላ እንዳጠቃላይውል ካላችሁ በመጀመሪያ በውላቸው መሰረት ትሄዳላችሁ፣ በውላቸው መሰረት ትሄዳላችሁ። ሰላም አለይኩም። አዎ ይሰማ። እንዴት ነህ? ሰላም እ ጥያቄ ነበረኝ። በእርግጥ የገባሁት በጓደኛዬ ቲክቶክ አካውንት ነውና እሱም ይሰማኛል እኔ ጋር ስለሆነ ማለት ነው ሶሂህ አል ቡሃሪ ላይ ነበር ጥያቄ የነበረው እና ነቢያችን የሰዎችን እጅ እና አገር ይቆራርጣል ምናምን የሚል አለእና ከቲክቶክ ላይ ተቆርጦ ነበር ያየው። እስኪ ብዚህ ላይ እውነተኛው ነገር ምንድን ነው የሚለውን እንደ ምላሽ በትሰጠው እሱ። እሺ ሰውዬውን ይዘህ ና እሱ ሰላም ነው። ሰላም ሰላም። ያው በእርግጥ ምዕራፍ እና ቁጥሩን ያው እንትን ብሏል እና ነብዩ ጋር እንግዶች መተው አሳድሩኝ ብለዋቸው ማለት ነው። እና በወቅቱ ነቢዩ ጥሩ መስተንግዶ አድርገውላቸው ነበረ ያሳደሯቸው። ለሌል ሳይ ግን ንብረቶቻቸውን፣ ግመሎቻቸውን፣ ከብቶቻቸውን ዘርፎባቸው ሲሄዱ ይዛችሁልኝ አምጡ እነዛን ሰዎች ምናምን ብለው የተፈጸመ ነገር አለ እና እስኪ በሱ ላይ እውነት ነው ወይ የሚለው ነገር ላይ ነው ጥያቄ። መልካም ለማንኛውም እ ልብ በሉ በነቢያችን ሰለላሁ አለይሂ ወሰለም ጊዜ የሆኑ ሰዎች መጡ። ካፊሮች ናቸው፣ ከሃዲያኖች ናቸው። ምን አደረጉ? አظهሩ ያኒ الدخول እስልምናን መቀበል እንደሚፈልጉ አስመሰሉ። ከነብይ ሰለላሁ ዐለይሂ ወሰለም ፊት ምን አሉ? እስልምናን እንቀበላለን አሉ። ነብይ ሰለላሁ ዐለይሂ ወሰለም ከላይ ያለው እና ማያት ተቀበሏቸው፣ እሻሏቸው። ከዚያ እነዚህ ሰዎች ምን አደረጉ? ማጣው በሙስሊሞች ሙስሊሞች መካከል ተዘናክተው ገድለው ለመሄድ ነው፣ ገድለው ለመሄድ። ከዚያ ምን አደረጉ እኛ ምን በላ የምንጠጣው የለንም አሉ። እነዚህ ሰዎች እና ባክህን ሙሐመድ የሆነ ነገር እርስጠናሉ አድርግልን። ነብ ስ ላ ስለም ሐገዟቸው ካለው ነገር እነዚህን ግበሮች ተጠቀሙባቸው። ጭራሽ ምን አደረጉላቸው? አገልጋይ ሁሉ ሰጧቸው። አንተ ደግሞ ወንድሞች ናቸውና እነዚህ አገልግላቸው በዚህ ብለው ሰጡት። ምን ያደረጉ እነዚህ ከሀዲ ሰዎች፣ ልክ ነብ ስ ላ ስለም እንደሄዱ ሲመሽ ጊዜ የምንጠብቀው ምን አደረጉ ይህን ነብስ ላ ስለም የላኩላቸውን አገልጋይ ገደሉት። ይህን እዚህ ጋር በደንብ ያስቡ

ያው ሰው ሰውን ቢመታ ቢሞትም እርሱ ፈጽሞ ይመረቅ ይላል፣ ይቅርታ፣ ይገደል። ሰው ሰውን ቢመታ ቢሞትም እርሱ ፈጽሞ ይገደል፣ የገደለ ይገደል፣ በመጽሐፋቸው ላይ ነፍ ያለ። ይሄ ብቻ አይደለም፣ በጣም ብዙ ቦታ። ኧረ ሳይገሉ ህጻናት ልጆችን ግደሏቸው ይላል እግዚአብሔር፣ ሴቶችን ግደሉ፣ ሽማግሌን ግደሉ ይላል። ግድያ በደርዘን እናሳያቸው እንዴ ያዚ ጋር ሰለ ምን እግዚአብሔር ሽማግሌውን፣ ጎበዙን፣ ቆንጄቱን፣ ህፃናቶችን፣ ሴቶችን ፈጽማችሁ ግደሉ? ያ ሴቶችን፣ ህፃናቶችን፣ ሽማግሌን ግደሉ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አደራ ሴትን፣ ሽማግሌን፣ ህፃንን እንዳትገላሉ ያሉበት ላሳያችሁ። እነዚ ሰዎች የራሳቸው ጥፋት እንጂ ያስገደላቸው ነብዩ ሰለላሁ ዐለይሂ ወሰለም ገዳይ ሆኖ አይደለም። ተመልከቱ። እዚህ ጋር ላሳያችሁ ሱረቱን ተክሪጅ ሐዲስ። እዚህ ላይ አንድ ጥያቄ ማለት ነው እንትኑ ላይ መጽሐፉ ላይ ማለት ነው እጃቸውንና እግራቸውን ቆራረጣችሁ ይላል። እና ያ ነገር እውነት ነው ወይ? እስኪ ላይ ምላሽ ቢሰጠኝ። አ ግደላቸው፣ ስለ ነብያችን ሰለላሁ ዐለይሂ ወሰለም እንደዛ ነው ያሉት

እና ሌላ ጥያቄ ደግሞ አሁን ሰሜን ኮሪያ ምናምን ያሉ ሰዎች ሃይማኖት ምናምን አይፈቀድላቸውም። እና ስለ ሙስሊም ምንም አይሰሙ እና እነሱ ቢሞቱ ምናምን ምንድን ነው ወደ ጀሃነም ነው የሚሄዱት ነው ወይስ? ሁጃ ያልቆመባቸው መልእክት ያልደረሳቸው ሰዎች የእሳት ናቸው አይባልም። እስላም ካልደረሳቸው ነቢይ የነቢይ አስተምሮ ያልደረሳቸው ሰዎች እንደዚያ ናቸው። አልደረሳቸውም። ያልደረሳቸው ከሆነ አላህ ስብሓነሁ ወተዓላ በቁርኣን ላይ ወማ ኩና ሙዐዚቢን ሐታ ነብዐሰ ረሱላ ይላል። እኔ መልእክተኛን ነቢይን ሳልክ አልቀጣም ብሏል። ነቢያችን ሰለላሁ አለይሂ ወሰለም ሐዲስ ላይ ምን አሉ?

የሆነ የሰማሁት ነው። የሆነ ረስ እንትን ለለትል ቀድር መቼ እንደነበር ያውቀው ነበርና ከዛ የሆነ ሁለት ሰሃቦች ሲከራከሩ ምናምን አላህ አስረሳቸው ምናምን ነቢያችን ሰለላሁ አለይሂ ወሰለም ለለትል ቀድር መቼ እንደሆነች ሊነግሯቸው የሄዱ እያለለስቦች ቦች መካከል የሆነ ጥል ነበር። እንደዛ ሲያዩ ጊዜ እነሱን ለማስታረቅ ሲሄዱ ያን ነገር አላህ ስብሐነ ወተዓላ አስረሳቸው። መረሳቱ ነው መልካሙ ወይንስ ቢነግሩን ነው መልካሙ? ማነው የሚመልስ? መረሳቱ ነው መልካሙ። ለምን ለምን አሁን ሰው አንድ ሰው ቢያውቅ ሀምስተኛ ቢሆን አሁን ሰው ቢያውቅ ሁሉም ሰው በሀምስተኛው ሌል ሁሉም ሰው ይሰግዳል። አያቸው አረ መረሳቱ ለእኛ መልካም ነው። ሲያስረሳቸው ጊዜ መልካምን ነገር ነው ስለሆነ ያ የሚያስረሳቸው በታቻለር ያን ቢነግሩ ኑሮስ ያችን ቀን ጠብቆ ሰው ይሰግዳል። አለቀ በቃ ለይለቱል ቀድር ዛሬ ነች ብሎ ይመጣል። ነገር ግን አላህ Subhanahu Wa Ta'ala ይህን ማስረሳት ለኛ መልካም ነው። እናም በዒባዳ በሌሎችን ቀናቶች ላይ በዒባዳ እንድንጠነክር ያደርጋል። የሰው ልጅ ግን ሰነፍ ነው በባህሪውና፣ ያችን ቢነገረው ያችን ጠብቆ ይቆማል። አሃ የዛሬዋን ቀን እፆማለሁ አለቀ። የዛሬዋን ሌሊት እሰግዳለሁ ይላል።